መጀመሪያ ጊዜ ማለት እንደዚህ ጌም ላይ ለመጀመሪያ ጊዜ አብረን ስንገባ አምሮባት አለ። ጤና ያድርግላት ደህና ናቸው። መልካም እድል ፋሚሊዎቼ፣ ላችን መልካም እድል አንድ ሚሊዮን መከታው ትንሽ ታይሚንግ ማለት የትኛው ሰዓት መስጠት እንዳለብን ምናምን አንድ ሰከንድ ባሉ ያለው ሊያልቅ ሲል በአንዴ ሊበልጠኝ ይችላል። እና እነሱን ነገር ብቻ በደንብ እየተከታተላችሁ መጫወት ነው። እናሸንፈዋለን። የእኛ ጨረቃ ፋሚሊ ሻልሻልልቶሽለወይሩሩዘፈኛ ያስጀመሩ

አረ በቃ ኔ በራሴ ምርጫ እንደ ታምራት የታምራት ምን? የታምራት ደስታ። እሺ አይሚስ ምን ትዝፈን? ይጻፍና ስጨርስ እኮ እኔ ዘፍናለው። ከዛ ምን ትዝፈን

እንዲሁም ቱ የማየውም የምሰማው ክብሬን ነካኛል። ያም ሆኖ ግን እንደምን

ቆይል አዘፈንም ባለፈው፣ ከዛ ዘፈንኩለት እና ጋብዙት ብዬ ሁላ ቲክቶክ ላይ በጣም አጨናንቀውት። የእኔ ውድ ቤተሰቦች አመሰግናለሁ። ውደደኝ ስወድ በንጹህ ስሜት ይጠብቀኛል። ጥሩ ቀን ገና ከፊት ያለፈን ታሪክ ለማሰብ ጊዜም የለኝም። አንተን መውደዱ በራሱ